ሰላም ሰላም፣ እንዴት አደራቸው? የተከበራች ተመልካቻችን ለዛሬ ዘንድላቸው የቀረቡት ስፖርታዊ መረጃዎች እንድትከታተሉልን በክብር እንጋብዛለን። በዛ ዛሬ ስፖርታዊ መረጃዎቻችን የኢትዮጵያ ፕሪሚየር ሊግ 23ኛው ሳምንት ዛሬ ጀምሮ ጨዋታዎች ይደረጋሉ። የ30ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎችም ትናንት ጀምረዋል። አርሰናል እና ኖቲንግሃም ፎረስት ድል ሲቀናቸው፣ ማንቸስተር ዩናይትድ ትናንት ተሸንፈዋል። እንዲሁም ዛሬ ቀጥለው የሚደረጉ በርከት ያሉ ጨዋታዎች አሉ። ማንችስተር ሲቲ እንዲሁም ኒውካስል እና ሊቨርፑል ጨዋታ ያደርጋሉ ዛሬ። ስለዚህ ስለ እነዚህ ጨዋታዎች መረጃ እንሰጣችኋለን። ሌላኛው በስፔን ኮፓ ዲራይ ሮያል ማድሪድ ትናንትና ወደ ፍጻሜ ማለፉን አረጋግጠዋል። ስምንት ግብ ባስተናገደው የሮያል ሶሴዳድና ሪያል ማድሪድ ጨዋታ ሪያል ማድሪድ በረሶ መልስ በማሸነፍ ወደ ፍጻሜ ማለፉን አረጋግጠዋል ማለት ነው። ስለዚህ ዛሬ አትሌቲኮ ማድሪድ ከባርሴሎና በሚያደርጉት ጨዋታ አሸናፊው ከሪያል ማድሪድ በፍጻሜው የሚገናኝ ይሆናል። በሌሎች ኮፓ ኢታሊያ እንዲሁም በጀርመንና ፈረንሳይም ጨዋታዎች ተደርገው ነበር። የግማሽ ፍጻሜ የጥሎ ማለፍ ጨዋታዎች ማለት ነው። ስለ እነሱም መረጃዎች እንሰጣቸዋለን። በቀጥታ ወደ ዝርዝር መረጃዎች ነው የምናልፈው። በ ሀያ ሶስተኛው ሳምንት የኢትዮጵያ ፕሪምር ሊግ ዛሬ ሁለት ጨዋታዎች ነው የሚደረጉት። ቅዱስ ጊዮርጊስ ከሀዲያ ሆሳና 9 ሰዓት እንዲሁም አዳማ ከተማ ከድሬዳዋ ከተማ 12 ሰዓት የሚያደርጓቸው ጨዋታዎች የሚጠበቁ ጨዋታዎች ናቸው። እንዲሁም በሰላሳ ኛው ሳምንት የእንግሊዝ ፕሪምየር ሊግ ከኢንተርናሽናል ብሬክ በኋላ ትናንት ተመልሰዋል። አርሰናል ከፉልሃም ጋር ያደረጉት ጨዋታ በሚካኤል መሪኖና ብካዮሳካ ግቦች ሁለት ለአንድ በሆነ ውጤት አርሰናል ማሸነፍ ችለዋል። ብካዮሳካ ከረዥም ጉዳት በኋላ ትናንት ወደ ሜዳ ተመልሶ በ ሰባ ሶስተኛው ደቂቃ በጭንቅላት ግጭቶ ባስቆጠራት ግብ የአርሰናል አሸናፊነትን ማብሰር ችለዋል። ስለዚህ አርሰናል በቡካዮ ሳካ ታግዞ ትናንትና ማሸነፍ ችለዋል ማለት ነው። ስለዚህ የቡካዮ ሳካ ወደ ሜዳ መመለስ ለአርሰናል ጥሩ ዜና ሆኖ ተገኝቷል ማለት ነው። ሮድሪጎ ሙኒዝ ነው በ94ኛው ደቂቃ ብቸኛዋን የፉልሃም ግብ ማስቆጠር እየቻለው አርሰናሎች ትናንትና ቡካዮ ሳካ መመለስ ጥሩ ዜና ቢሆንላቸው ነገር ግን ሌላ አዲስ ጉዳት ማስተናገድ ችለዋል። ጋብሬል ማጋሊሽ እንዲሁም ጁሪየን ቲምበር ሁለቱም የተከላካይ መስመር ተጫዋቾች ትናንትና ጉዳት አስተናግደዋል። ዛሬም የሕክምና ምርመራ ተደርጎላቸው ለስንት ጊዜ ከሜዳ ይርቃሉ የሚለውን ዛሬ የሚታወቅ ይሆናል ማለት ነው። በተለይ በቀጣይ ሳምንት ከሪያል ማድሪድ ጋር የሚያደርጉት የሩብ ፍጻሜ የቻምፒየንስ ሊግ ጨዋታ የጋብርኤል ኢፒኤል ማጋሊሽ ግልጋሎት የሚያገኙ ከሆነ ለአርሰናል እጅግ መጥፎ ዜና ይሆናል ማለት ነው። ስለዚህ አርሰናሎች ትናንትና ማይክል አርቴታ ከጨዋታው በኋላ በሰጠው አስተያየት የጋብርኤል ማጋሊሽና የጁሪየን ቲምበር ጉዳት ምን ያክል እንደሆነ አላወቅኩም ብለዋል ከጨታው በኋላ። ስለዚህ ዛሬ በሚደረግላቸው የሕክምናው ምርመራ ነው እንግዲህ እነዚህ ሁለት ተጫዋቾች ከሜዳ ውጭ ለስንት ጊዜ ይርቃሉ የሚለውን የሚታወቀው ማለት ነው። ሌላኛው ጨዋታ ወልቭስ ከዌስትሃም በሞልኒክ ስታዲየም የሚያደርጉት ጨዋታ ነው። ዮርገን ላርሰን በ25ኛው ደቂቃ ባስቆጠረው ብቸኛ ጉብ ወልቭስ 1 ለ ዜሮ በሆነ ውጤት ፎረስት ሀሞድሻዎችን ማሸነፍ ይችላል ማለት ነው። ሌላኛው የሚጠበቀው ጨዋታ ኖቲንግሃም ፎረስት በሜዳቸው በሲቲ ግራውንድ ከማንቸስተር ዩናይትድ ጋር ያደረጉት ጨዋታ ነው። እንግዲህ ማንቸስተር ዩናይትድ ትናንትና ሽንፈትን ማስተናገድ ይችላል። እንግዲህ ኖቲንግሃም ፎረስት በአንቶኒ ኢላንጋ ብቸኛው ግብ ነው እንግዲህ አንድ ለዜሮ ያሸነፈው። ይህ ተጫዋች የማንቸስተር ዩናይትድ የካሪንግተን አካዳሚ ውጤት ነው። ወደ ኖቲንግሃም ፎረስት ካቀና በኋላ ጥሩ እንቅስቃሴ እያደረገ ነው የሚገኘው ለኖቲንግሃም ፎረስት ትናንትናም፣ በቀድሞ ቡድኑ ማንቸስተር ዩናይትድ ላይ ግብ አስቆጥሮ በዚህ ብቸኛው ግብ ኖቲንግሃም ፎረስት የሶስተኛ ደረጃውን የሚያስጠብቅበት ውጤት ትናንትና ማስቆጠር ችለዋል ማለት ነው። ስለዚህ ትናንት የተደረጉት ሶስት የእንግሊዝ ፕሪሚየር ሊግ ጨዋታዎች እነዚህ ነበሩ። ዛሬ የሚደረጉ ጨዋታዎችም ስንመለከት ሶስት ሰአት ሰዓት ከአርባ አምስት ላይ በርንማውስ ከኤፕስዊች ታውን፣ ብራይተን ኤንድ ሆብ አልቤን ከአስቶን ቪላ፣ ማንቸስተር ሲቲ ከሌስተር ሲቲ፣ ኒውካስል ዩናይትድ ከብሬንትፎርድ፣ ሳውዝሀምፕተን ከክሪስታል ፓላስ ጨዋታቸውን ሲያደርጉ አራት ሰዓት ተኩል ማታ ላይ በመርሲሳይድ ደርቢ ሊቨርፑል በአንፊልድ ስታዲየም ኤቨርተንን የሚገጥምበት ጨዋታ ይጠበቃል። ስለዚህ ይህ ጨዋታ የታላቅ ደርቢ ነው፣ የመርሲሳይድ ደርቪ። ስለዚህ እጅግ የሚጠበቅ ጨዋታ ነው። ባለፈውም ጭቅጭቅ እና ድብድብ በነበረበት ጨዋታ ሁለት አቻ እንደተለያዩ እናስታውሳለን። ዛሬም የሚጠበቅ ጨዋታ እያደርጋሉ ማለት ነው። ሌላኛው ጨዋታዎች በርንማውዝ ማንችስተር ሲቲ፣ ብራይተን፣ ኒውካስል የሚያደርጓቸው ጨዋታዎች ይጠበቃሉ፣ ለአራተኝነት የሚደረጉ ጨዋታዎች እንግዲህ የእንግሊዝ ፕሪሚየር ሊግ በቻምፒየንስ ሊግ አውሮፓ በቀጣይ ለመሳተፍ ከፍተኛ ፉክክር እየተደረገ ነው የሚገኘው በቸልሲ ማንቸስተር ሲቲ፣ በርንማውዝ፣ ኒውካስል መካከል እንዲሁም አስቶን ቪላና ብራይተንም እንግዲህ በፉክክር አሉበት። ስለዚህ ከዚህ በኋላ የሚደረጉ ጨዋታዎች እጅግ የሚጠበቁ ጨዋታዎች ይሆናሉ ማለት ነው። የስፔን ኮፓ ድሬይ ግማሽ ፍጻሜ እንደደረሰ ይታወቃል። ባለፈው የመጀመሪያው ዙር ጨዋታዎች ተደርገዋል። ትናንትና ጀምሮም የመልስ ጨዋታዎች እየተደረጉ ነው የሚገኙት። ሪያል ማድሪድ ትናንትና ከሪያል ሶሲዳድ አራት ለአራት በተለያየበት ጨዋታ ወደ ፍጻሜ ማለፉን አረጋግጠዋል። ትናንትና ከሮያል ሶሲዳድ ያደረጉት ጨዋታ አራት ለአራት በሆነ ውጤት ነው ያጠናቀቁት። ስምንት ግብ ተቆጥሮ ተቆጥሮባቸዋል። ይህ ጨዋታ እንግዲህ አንደር ባረንቲሳ ነው በ16ኛው ደቂቃ ሪያል ሶሲዳድን መሪ ያደረገው። ኢንዲሪክ በ ሰላሳ ኛው ደቂቃ ሪያል ማድሪድን አቻ ማድረግ ችለዋል። እስከ ሰባ ሁለተኛው ደቂቃ አንድ አቻ የነበረው ጨዋታ ከ ሰባ ሁለተኛው ደቂቃ ጀምሮ እንግዲህ እስከ ሞታ አስራ አምስተኛው ደቂቃ ስድስት ግቦችን ማስተናገድ ችለዋል። ይሄ ጨዋታ ሪያል ሶሲዳዶች ሶስት ለአንድ መምራት ችለው ነበር ዴቪድ አላባ ወደ ራሱ ግብ በ ሰባ ሁለተኛ ደቂቃ አስቆጥቶ ላይ ከዛ ማይክል ኦያር ዛባል በ ሰማንያ ኛው ደቂቃ ግብ አስቆጥሮ እስከ ሰማንያ ኛው ደቂቃ ሶስት ለአንድ ሪያል ሶሲዳድ ሪያል ማድሪድን ሲመሩ ነበር። ነገር ግን በ82ተኛው ደቂቃ ጁድ በሊንግሃም፣ በ86ተኛው ደቂቃ አሮን ችዋሚኒ ግብ አስቆጥሮ ሶስት አቻ መሆን ችለው ነበር። ሪያል ማድሪዶች በመጨረሻ 93ተኛው ደቂቃ ማይክል ያርዛባል ለራሱ ሁለተኛው ለቡድኑ አራተኛ ግብ አስቆጥሮ የህቶ ጮታ በአግሪጌት ወይም በአጠቃላይ አራት ለአራት በመሆኑን ምክንያት እስከ ሞቶ ሀያኛው ደቂቃ ለመቀጠል 30 ደቂቃ ተጨምሯል። ጀርመናዊ ተከላካይ አንቶኒ ሮዲገር በ115 ኛው ደቂቃ ሪያል ማድሪድን አሸናፊ ያደረገችው ግብ አስቆጥሮ እንግዲህ ሪያል ማድሪድ በአጠቃላይ አምስት ለአራት በሆነ ውጤት በማሸነፍ ወደ ፍጻሜ ማለፉን አረጋግጠዋል ማለት ነው። ባለፈው ሳምንት አንድ ለዜሮ አሸንፎ እንደነበር ይታወሳል። ስለዚህ ሪያል ማድሪድ ዛሬ አትሌቲኮ ማድሪድ ከባርሴሎና በሚያደርጉት ጨዋታ አሸናፊውን በፍጻሜ የሚገጥም ይሆናል። አራት ሰዓት ነው ዛሬ አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ስታዲየም ባርሴሎና የሚያስተናግደው። ባለፈው አራት ለአራት እንደተጠናቀቀ ይታወሳል። ስለዚህ ዛሬ የሚያሸንፈው ቡድን የሪያል ማድሪድን የፍጻሜ ተፈላሚ መሆንን የሚያረጋግጥ ይሆናል ማለት ነው። ያኛው ወደ ኮፓ ኢታሊያ ጨዋታዎች ስናልፍ በኮፓ ኢታሊያም የግማሽ ፍጻሜ ጨዋታዎች ትናንት ጀምረዋል። ኢምፖሊ ከቦሎኛ ጋር ያደርጉት ጨዋታ ቦሎኛ ሶስት ለ ለዜሮ በሆነ ውጤት ማሸነፍ ችለዋል። ኦርሶሊኒ እንዲሁም ትጂስ ዳሊንጋ ሁለት ግቦች ያስቆጥሮ ቦሎኛ ሶስት ለዜሮ በሆነ ውጤት የመጀመሪያው ዙር የግማሽ ፍጻሜ የኮፓ ኢታሊያ ጨዋታውን ማሸነፍ ችሏል ማለት ነው። ዛሬ የሚቀጥል ሲሆን ኮፓ ኢታሊያ ኤስ ሚላን አራት ሰዓት ላይ ከኢንተር ሚላን በሚላን ደርቢ በሳንሲሮ ስታዲየም ጨዋታቸውን ያደርጋሉ። ስለዚህ እነዚህ ጨዋታዎች በቀጣይ የመጀመሪያ ዙር አሁን እየተካሄደ ነው። የሁለተኛ ዙር የመልስ ጨዋታ በቀጣይ አድርገው ወደ ፍጻሜ የሚያልፉ ቡድኖች የሚታወቁ ይሆናል ማለት ነው። በጀርመን ቢኤፍ ቢፖካል የግማሽ ፍጻሜ ጨዋታዎችን ትናንት አንድ ጨዋታ ተደርጎ ነበር። ባየር ሊቨርጉሰን ከውድድሩ ውጭ የሆነበትን ጨዋታ ትናንት ተሸንፏል። አርሜኒያ ቤለፌልድ ነው እንግዲህ ሁለት ለአንድ ማሸነፍ የቻለው ስለዚህ ባየር ሊቨርጉሰን ከጨዋታው ውጭ መሆን ችለዋል። በአንጻሩ አርሜኒያ ቤለፌልድ በሁለተኛ ሁለተኛው ሊግ የሚገኘው ቡድን ወደ ፍጻሜ ማለፉን አረጋግጧል። ሁለት ለአንድ ነው ትናንትና ባየር ሊቨርኩሰንን ያሸነፈው። ዛሬ ቀጥሎ ሶስት ጋር ከአርቢ ሌብዥግ ሶስት ሰዓት ከ አርባ አምስት ጋር ጨዋታቸውን እያደርጋሉ ስለዚህ ከነዚህ ሁለት ቡድናት ያሸነፈው ቡድን ወደ ፍጻሜ ማለፍ ከቤልፌልድ ጋር በፍጻሜ ተፋላሚ የሚሆን ቡድን ይሆናል ማለት ነው። በመጨረሻ ኮፓ ዲ ፍራንስ የግማሽ ፍጻሜ ጨዋታ ትናንት ፓሪሰን ጀርመን ከሁለተኛው ዲቪዥን ጋር የሚገኘው ደንገር ጋር ጨዋታውን አድርጎ ነበር። እስከ አርባ አምስተኛው ደቂቃ ሁለት ለዜሮ ሲመራ ቆይቶ ነው ፓሪስ ሴን ጀርማን አራት ለሁለት በሆነ ውጤት ማሸነፍ የቻለው። እንግዲህ በ45ኛው ደቂቃ ና በ93ኛው ደቂቃ ኦስማን ዴምቤሌ ሁለት ግቦችን ሲያስቆጥር ማርኪኖስ በ48ኛ፣ እንዲሁም ዲዛይር ዱ በ62ኛው ደቂቃ ግብ ማስቆጠር ችሏል ማለት ነው። ስለዚህ ኦስማን ዴምቤሌ ድንቅ እንቅስቃሴ አደረገ። የሚገኘው ኦስማን ዴምቤሌ ሁለት ግቦችን ሲያስቆጥር አንድ ደግሞ ለግብ የሚሆን ኳስ አመቻችቶ ማቀበል ችሏል ማለት ነው። ሌላኛው የግማሽ ፍጻሜ ጨዋታ ካነስ ከስታዲ ሬምስ ዛሬ አራት ሰዓት ላይ ጨዋታውን እያደርጋል። ስለዚህ የፓሪሴን ጀርመን የፍጻሜ ተፋላሚ ይሆናል ማለት ነው። ስለዚህ የነበሩን መረጃዎች እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን እናመሰግናለን።